እግዚአብሔርን ማስቀደም የኑሮ ጥበብ ነው። እግዚአብሔርን ማስቀደም እረፍት ነው። እግዚአብሔርን ማስቀደም በኑሯችን ሁሉ የምንደርስበትን የሕይወታችንን ምዕራፍ በእርግጠኝነት ለማወቅ የሚያስችል ነው። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ በመጀመሪያ ለምንድን ነው እግዚአብሔርን የምናስቀድመው ምክንያቱም በኑሯችን በሕይወታችን እግዚአብሔርን የምናስቀድምበት ምክንያት እኛ ሳንፈጠረ? የምንፈልገው የምንመኘው ነገር ይሁን ወይንም በዙሪያችን የምናየው ይህ ኮስሞስ ሳይፈጠር እግዚአብሔር በመጀመሪያ ነበረ። ኦሪት ዘፍጥረትና ኦሪት ዘፍጥረት ምራፍ አንድ እና ዮሐንስ ወንጌል ምራፍ አንድ ትይዩ ናቸው። ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለናል። ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ ደግሞ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። በሁለቱም ላይ የምናየው ነገር ቢኖር ይሄ ነው። ጊዜና ቦታ ታይም ኤንድ ስፔስ ሳይፈጠሩ እግዚአብሔር በመለኮቱ እግዚአብሔር በሶስትነቱ፣ እግዚአብሔር በመንግስቱ እንደነበረ ይነግሩናል። ዛሬ የጭንቀታችንን ምክንያት ስናይ፣ እረፍት የማጣታችንን ነገር ስንመለከት፣ ከወዲህ ወዲያ ባክነንም ምንም አይነት እርካታ ያለማግኘታችንን ምክንያት ስናይ፣ ምክንያቱ እግዚአብሔርን ለማስቀደም አለመቻላችን ነው። እግዚአብሔር ከሁሉ ቀዳሚ እንደሆነ አለመረዳታችን ነው። ይሄ የጊዜና የቦታ ጉዳይ ብቻም አይደለም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በቀዳሚ ገብረ እግዚአብሔር። በመጀመሪያ እግዚአብሔር ሁሉን ነገር የፈጠረ እርሱ ነው። ይሄ ገብረ ፈጠረ የሚለው ቃል በውስጡ ጥልቅ ምስጢር ያለው ነው። የመጀመሪያው መጽሐፍ ቅዱስ የተጻፈበትን የዕብራይስጥ ቋንቋ ስንመለከት ባራ የሚለው ቃል ገብረ የሚለውን ማለት ነው የሚተረጉመው ባራ የሚለውን። እና ባራ የሚለው ቃል አንድን ነገር ካለመኖር ወደ መኖር ማሀበ አልቦ ሀበቦ ኤክስ ንሂሎ ማምጣትን የሚያመለክት ነው ማለት፣ በሌላ አነጋገር ዛሬ ዙሪያችንን የከበበን ነገር የምንመኘውም ይሁን የሚያስጨንቀን እንደው የኔ ቢሆን ብለን የምናስበውም ይሆን ደግሞም እንደዚሁ ደግሞ እንቅልፍ የነሳን ነገር ይሄ ሁሉ የሌለበት ዘመን ነበረ። ሁሉን ካለመኖር ወደ መኖር ያመጣ እግዚአብሔር ነው። አሁንም ደግፎ ያቆመው ያጸናው እግዚአብሔር ነው። ሰማይና ምድርን በቃሉ ያጸና እግዚአብሔር እንደሆነ ቅዱሳት መጻሕፍት በብዙ ስፍራ ላይ ደጋግመው ተናግረዋል። ስለዚህ ዛሬ እኔና እናንተ ይህንን ከሁሉ ቀዳሚ የሆነውን እግዚአብሔርን እንድናየው እንድንመለከተው የእግዚአብሔር ቃል ያሳስበናል። ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ስለ ዓለም አፈጣጠር ብቻ የሚናገር አይደለም። በውስጡ ታላቅ እውነትን የያዘ ነው። የእግዚአብሔር ሀሎት የሕይወታችን የእኔና የእናንተ ሕልውና መሰረት ነው። እግዚአብሔር በማንም የማይደገፍ አምላክ ነው። እኛ ግን በእርሱ የተደገፍንን። ወደ ብዙ ችግሮች ውስጥ የሚያስገባን እግዚአብሔር የለሽ የሆነ ህይወትን ወይንም ደግሞ ከእግዚአብሔር ኢንዲፔንደንት ሆነን ለመኖር የምንፈልግበት ህይወት ነው። እግዚአብሔርን ካስቀደምን ግን፣ እግዚአብሔርን መጀመሪያ ካደረግን ግን እናርፋለን፣ በእርሱም ደስ እንሰኛለን። ስለዚህ ዛሬ በዚህች ዕለት ይህችን ቃል እንደገና እንድታሰላስሉ እፈልጋለሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። አምላኬ ሆይ ካስጨነቀኝ ነገር በፊት በመጀመሪያ አንተ ነበርክ። አምላኬ ሆይ ጎደለብኝ ከምለው ነገር በፊት አንተ በመጀመሪያ ነበርክ። ሌላው ቀርቶ እኔ በሌለሁበት ዘመን የሰው ልጆችም ሳይፈጠሩ አንተ በመንግስትህ ነበርክ። ስለዚህ ዛሬም አንተን በኑሮዬ አስቀድማለሁ። በሕይወቴ አንተን አስቀድማለሁ። አንተን ብቻ አመለከታለሁ። የፈጠርከኝ አንተነህና የምትመግበኝ አንተነህና የሰራኸኝ አንተነህና ከሁሉም በላይ ደግሞ ልጅህን ልከህ ያዳንከኝ አንተነህና ልንለው ይገባል። በእውነት እግዚአብሔር አምላክ ፈጣሪነቱን መግቦቱን ጥበቃውንና ከሁሉም በላይ በልጁ በወልድ እግዚአብሔር በኢየሱስ ክርስቶስ ያዳነን እርሱ መሆኑን እንድናስተውል እግዚአብሔር ይርዳን። አሜን።